መኖር ስለነበረብኝ ብቻ ሐኪም ያለኝን ስላላደረግኩ ለአንድ ዓመት በትክክል ቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብም የሩቅም ባለትዳርና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነው። ይህንን የተናገረው ኢሳም ዘይን ነው። ቲክቶክን ማልደው ከጀመሩ የሀገራችን ቲክታከሮች መሃል ይጠቀሳሉ። ኢሳም እና ኤክራም ሲጀምሩት ሰብሰብ ብለው ነበር። ነገር ግን አንዱ ሲደብረው ሲቀር፣ ሌላው በሐሳብ ሳይስማማ ሲተወው ሁለቱ ብቻ ይቀራሉ። አጫጭር ቀልዶችንም ከፌስቡክ እና ከሌሎች ድረገጾች ላይ እየለቀሙ ለራሳቸው እንዲመቻቸው አድርገው ኢክራም እና ኢሳም መቀለዳቸውን ይቀጥላሉ። ለውጡም ከጠበቁት በላይ ይሆናል። ሙሉ ትኩረታቸውንም ይሰጡታል። ኢሳም ከዛ በፊት ነጋዴ ሲሆን ሁለቱንም ጎን ለጎን እያስኬደ እውቅናውን በደንብ አገኘም። ገና በልጅነቱ መርካቶ የገባው ኢሳም የኤሌክትሮኒክስ ሱቅ አለው። በተደጋጋሚም ወደ ዱባይ እየሄደ እቃዎችን ያመጣል። ለዚህ ስራውም መታወቁ ይበልጡን ጠቀመው። ደሴ ተወልዳ ገና በሁለት ዓመቱ አዲስ አበባ መታ በዝቅተኛ የኑሮ ደረጃ ውስጥ ለምትኖረው ኢክራምን ቢሆን ተቀጥራ ከምታገኘው በላይ ሶሻል ሚዲያው ጥሩ የገቢ ምንጭ ሆኖላታል። በተለያዩ ሚዲያዎች ላይ እየተጋበዙ ቃለ መጠይቅ ያደርጉም ጀመር። በዚህ መሃል ግን የብዙ ተመልካቾቻቸው ጥያቄ መች ነው የምትጋቡት የሚል ነበር። ምላሻቸው ግን እኛም አናውቀውም፣ ፈጣሪ ካለ እንጋባ ይሆናል ለአሁኑ ግን የሥራ ጓደኛሞች ነን የሚል ነበር። ኢክራም እንደውም በዚህ ጉዳይ ላይ ስትመልስ ብዙ ወንዶች ኢሳም ፍቅረኛ አይደለም ስላቸው አያምኑኝም፣ እሱ ስላለ በፍቅር ማንም አይቀርበኝም ስትል ነበር። ታዲያ እነኚህ የወጣት ቲክታከሮች በጋራ ስማቸው በተከፈተው ዩቲዩብ ላይም የተለያዩ ቪዲዮዎችን መስራት ከጀመሩ ሁለት ዓመት ሞልቷቸዋል። አልፎ አልፎም ቢሆን ቪዲዮዎችን እየሰሩ ይለቃሉ። ይሁንና ለመጨረሻ ጊዜ ቪዲዮ ከለቀቁ ግን ሁለት ወራትን አስቆጥረዋል። ብዙ ተከታዮቻቸውም የት ጠፋችሁ የሚል ጥያቄዎችን ቢያቀርቡላቸውም ለረጅም ሳምንታት መልስ አላገኙም ነበር። በቲክታክ ላይም ቢሆን አንድ ላይ ከታዩ ሰነባብተዋል። ይሁንና ኢሳም በቲክታክና በፌስቡክ አካውንቱ ላይ አንድ አሳዛኝ መልዕክት በቪዲዮ አስደግፎ በተወዳጁ ሙዚቃ መልካሙ ተበጀ ሙዚቃ አጅቦ የገጠመውን ሁሉ አደረሰን። ከሚሊዮን ፎሎወርስ፣ ከዛ ሁሉ አጀባ የራስ ሰው ጠፍቶ ከአላህ ጋር ብቻ እንታም የተነሳው አሁን እንዴት ነህ ለምትሉኝ፣ በሁለት በሦስት ወር መዳን የነበረበት ህመም መርገጥ ሆነ መራመድ ሳይኖርብኝ መኖር ስለነበረብኝ ብቻ ሐኪም ያለኝን ስላላደረኩኝ ለአንድ ዓመት በትክክል ቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብም የሩቅም ባለትዳርና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነበር። በዚሁ አጋጣሚ እኔ አግብቼም አላውቅም። እናም የፍቅር ግንኙነትም ኖሮኝ አያውቅም ከማንም ጋር አሁን ሁሉ አልፎ ከሞላ ጎደል ጤናዬ ላይ ነኝ። የጠፋሁትም ለዚሁ ነው። አሁን በሰፊው እመለሳለሁ ሲል መልእክቱን አስቀምጧል። ኢሳምን እንዳያችሁት እግሩ ላይ ከፍተኛ ጉዳት ደርሶ በብቸኝነት በስቃይ አሳልፏል። የብዙዎች ጥያቄ ኢክራም የት ናት የሚል ነው። የኢሳም የሙዚቃ ምርጫው ለኢክራም ነው ወይ እያሉ በሐሳብ መስጫው ስር ሐሳባቸውንም ያስቀምጣሉ። ኢክራም እግሩ ላይ ጉዳት ከደረሰበት በኋላ በቲክታክ አካውንቱ ላይ አንድ ሚሊዮን መግባቱን አስመልክቶ ኬክ በመስራት እንኳን ደሳለህ ብላ አላህ ያሽረህ በማለት ሄዳ እንደጠየቀችው ራሱ በቲክታክ አካውንቱ ላይ ከዓመት በፊት የለቀቀውን ቪዲዮ ተመልክተናል። ከዛ በኋላ ስላሉበት ነገር ባናውቅም ይህንን ግን ልንመለከት ችለናል። ዋናውና ትልቁ ነገር ግን ተሽሎ ለዚህ መብቃት ነው። ሰው መኖር የሚጀምረው መፈተን ሲጀምር ነው ይባላል። ፈተና ድል የሚነሳው ደግሞ በጽናት ነው። የሰው ልጅ ታሞ በጽናት ወደነበረበት ለመመለስ እንከኑሯቸው የተወለዱ ሰዎችን መመልከቱ በራሱ ትልቅ አቅም ይሆናል። ስኬታማ የሆኑ ሰዎች ስኬታማ እንዲሆኑ ከሚያደርጋቸው ብቃት አንዱ ጽናት መኖር ነው። ዓላማ ያላቸው ሰዎች ጽናት ከሌላቸው ዋጋ የለውም። ባለም ላይ ስኬታማ የሆኑ ሰዎች የጽናት ተምሳሌት ናቸው። ማንም ሰው ዓላማውን ለማሳካት ጽናት ካለው በእርግጠኝነት ማሳካት እንደሚችል ይታመናል። ችግሮች ባይኖሩ ኑሮ ጽናት አያስፈልግም። ባለማችን ላይ የጽናት አራያዎች የሚባሉ ሰዎችን እስኪንመልከት ሄለን ኬለር እንደተወለዱ በሶስት ወራቸው ማየትን መስማትም የተሳናቸው ነበሩ። ሄለን እየተመሩ በዳሰሳ የዩኒቨርሲቲ ትምህርታቸውን ጨርሰዋል። 13 መጽሐፍትን ጽፈው ለዓለም አበርክተዋል። ብዙ ንግግሮችን አድርገዋል፣ አስተምረዋል። ሌላው ጃን ኤሪክሰን ከአንገታቸው በታች አይሰራም። ነገር ግን በጥርሳቸው መጽሐፍ በመለማመድ 35 መጽሐፍ ጽፈው ለዓለም አበርክተዋል። በብዙ ቋንቋዎችም ተተርጉመዋል። ሌላው ክሪስት ብራውን ሲወለዱ ጀምሮ አካላቸው የማይታዘዝላቸው ነበሩ። ነገር ግን ሁለቱ የእግር ጣታቸው ይታዘዝላቸው ነበር። በነኚህ ሁለት የእግር ጣታቸውም በመጠቆም ስምንት መጽሐፎችን ጽፈዋል። በብዙ ቋንቋዎችም ተተርጉመውላቸዋል። አራተኛው ቶማስ ኤዲሰን ነው። መብራትን ለመስራት 9999 ሙከራዎችን ከሞከረ በኋላ በአስረኛው ሺህ ሙከራው ተሳክቶለታል። ሌላው ስንታየው ተሻለ በአዲስ አበባ የሚኖር ሲሆን በተቀሩት የእግር ክፍሎቹ ወንበር፣ ጠረጴዛ እየሰራ ቤተሰቡን ያስተዳድራል። ቅዱስ ያሬድ በታሪክ የምናውቀው ቅዱስ ያሬድ ስድስት ጊዜ ወድቆ በሰባተኛው በመነሳት ብዙ የቤተ ክርስቲያን መጻሕፍቶችን ደርሷል። አላማን ለማሳካት ከነዚህ ስኬታማ የሆኑ ሰዎች ብዙ ነገሮችን መማር ይኖርብናል። እነዚህ ሰዎች ይህንን ከሰሩ፣ እኛ የሚያስብነውን አላማ ለማሳካት ምንም የሚያግደን ነገር የለም። ጽናት ካለን ሁሉንም ነገር እናሳካለን። አሙን ወደ ነበርንበት ለመመለስ አይደለም፣ ከመጀመሪያውኑም ህመምተኛ ብንሆን ከፈጣሪ ጋር እማናሳካው ነገር የለም።